ሰላም ጤና ይስጥልን። ዛሬ የምንገኘው በብሪጅ የእንጨትና የብረታብረት ማምረቻ ኃላፊነቱ የተወሰነ ኩባንያ ነው። የእናት ባንክ በእናት ገበታ አጋራችን ስለሆኑ ዛሬ እነሱ ጋር ተገኝተናል። ኑ አብረን እንግባ ተሳትፎ ያሳደቀን ነው። ኢንጂነር እስቲ እራስንና ድርጅታችሁን አስተዋውቅልን። ኦኬ ድርጅታችን ብሪጅ የእንጨትና ብረታብረት ስራ ኃላፊነት የተወሰነ የግል ማህበር ይባላል። በድርጅታችን ውስጥ ስራ አስኪያጆኛ ነው እየሰራው ያለሁት። ድርጅታችን የተለያዩ ምርቶችን ያመርታል። የእንጨት ስራዎችን፣ የብረት ስራዎችን፣ ኪችን ሲንኮችን፣ ኤምዲኤፎችን እና እንዲሁም ዶርስኪን ፓኔሎችን እያመረትን ለገበያ እናቀርባለን። ድርጅታችሁ የእናት ባንክን ዓላማ በመደገፍ ታታሪ ሴቶችን ለማብቃት እና የዋስትና ገንዘብ ለማስቀመጥ ምን አነሳሳችሁ? የመነሳሳቱ ጉዳይ በአጋጣሚ የተፈጠረ ነው። ከእናት ባንክ ጋር ለመስራት መጀመሪያ የተፈጠረው ነገር የድርጅቱ መስራችና ባለቤት አቶ ቴዎድሮስ ባዘዘው የቻሪቲ ስራ ለመስራት በጣም ከፍተኛ ጉጉት ስላለው ሁልጊዜ እንነጋገርበት ነበረ። የምንነጋገርበት ነገር ምንድን ነው? አንደኛ ሴቶችን የሚያግዝ ድርጅት ማቋቋም፣ ሁለተኛ ደግሞ ህፃናት ሊታከሙበት የሚችል ትልቅ ሆስፒታል በነፃ ለማቋቋም ዓላማ እንዳለ ሁልጊዜ እናወራለን። ይህ በእንደዚህ እንዳለና ይህንን እያሰብን እያለ በድንገት የአቶ ቴዎድሮስ ባዘዘው እናት ወይዘሮ ግደይ ክንፎ ህይወታቸው ያልፋል። ይህንን ምክንያት በማድረግ በተለይ ሴቶች ላይ የሚሰራውን ስራ በበጎ አድራጎት ፈጥኖ ማስጀመር አስፈላጊ ሆኖ ሳለ ጥናት አጠናንና እንቅስቃሴ ጀመርን። ላይክ በእናቱ በወይዘሮ ግደይ ክንፎ ስም ሪቮልቪንግ ፈንድ አድርገን ያን ሪቮልቪንግ ፈንድ ለታታሪ ሴቶች በመስጠት ሴቶችን ማብቃት መደገፍ በሚል ሀሳብ ይዘን እያለን እናት ባንክ ይህንን ሀሳብ ደግሞ ይዞ ወደኛ መጣ። ስናየው ሁለቱም ሀሳቡ ከኛ ጋር ያለው ሀሳብ፣ እነሱ ጋር የተጀመረው ሀሳብ አንድ አይነት ሆነ። ስለዚህ ለመጀመሪያ ያክል ለምን በዚህ አንጀምርም እና የእነሱን ጥያቄ አንቀበልም በሚል ወደ እነሱ የኛን ሀሳብ ከእነሱ ጋር አጣምረን ወደዚህ አላማ ውስጥ ገባ ማለት ነው። ስሜቱ ምን ይመስላል? በጣም ነው ሸክማችንን ያቀለሉት። ብዙ ነገር ከኛ አስቀርተው ማለት የእኛን ድካም የእኛን ልፋት ከኛ አስቀርተው ወደ ራሳቸው በመውሰድ እኛ ደግሞ ወደምንፈልገው ቦታ አድርሰውናል። ስለዚህ ስራ ቀሎልናል። የምንፈልገው ነገር ተሳክቶልናል። ስለዚህ በዚህ ምክንያት ከእነሱ ጋር ስንሰራ በጣም ደስተኞች ነን ለምን ያህል ሴቶች ዋስትና አመቻችታቸዋል አሁን መጀመሪያው ዙር ስምንት ሴቶች ታታሪ ሴቶች ተመርጠው ብድሩን አግኝተዋል እያንዳንዳቸው ሃምሳ ሃምሳ ሺህ ብር እነኚህ ሴቶች ወደ ስራ ሲገቡ ደግሞ እኛ ከእናት ባንክ ውጪ በግላችን እያንዳንዱ ስራውን በዚህ ስራ ለገቡ ሴቶች ያው በዚህ በሻይ ቡና እና በምግብ ቤት ላይ እየሰሩ ስለሆነ ለሱ የሚያግዛቸውን ከብረት የተሰራ አምስት አምስት ጠረጴዛ እና አስራ አምስት አስራ አምስት ወንበር ሰጥተናቸዋል። ስለዚህ የእነዚህ ስምንት ሴቶች በገንዘብም ተደግፈዋል፣ በቁሳቁስም ተደግፈዋል። ስለዚህ አሁን ነ ስምንቱ ሴቶች በድሩ ወስደው ኦልሞስት ክፍያቸውንም ወደ መጨረስ አካባቢ ናቸው። ስለዚህ በሁለተኛ ዙር ሌላ ስምንት ሰዎች ለመጨመር ኦልሬዲ ገንዘቡን ዲፖዚት አድርገናል። የብድሩ ተጠቃሚ ከሆኑት ሴቶች ጋር ስትውውቃላችሁ? በፍጹም ከኛ አናውቃቸውም፣ ሴቶቹን አናውቃቸውም። ነገር ግን ባንኩ ያመነባቸው በታታሪነታቸው የተመሰከረላቸው ቢደገፉ ቢታገዙ ጥሩ ደረጃ ሊደርሳል የተባሉትም ባንኩ ባቀረበው ልክ እኛ ሳፖርት ያደረግ ነው። የእናት አጋዥ የብድር ዋስትና ፈንድ አጋር ስትሆኑ በድርጅታችሁ በኩል የተፈጠረው በጎ ተጽዕኖ ምን ይመስላል? ማህበራዊ አገልግሎትን በመወጣታችሁ ምን አይነት ስሜት ይሰማችኋል? ወገንን በገንዘብ ማገዝ መደገፍ ወይም ደግሞ አሁን ባለው ሁኔታ እናት ባንክ ያመጣው ስራ ውስጥ ተሳትፈን ይህንን እገዛ ማድረግ ጊዜው የሚፈልገው ነገር ነው። በአሁን ጊዜ አንድ ድርጅት አደገ ወይም ጥሩ ሁኔታ ላይ አለ የሚባለው በአመት ባተረፈው ገንዘብ መጠን ብቻ አይደለም። ምን ያህሉን ገንዘብ ደግሞ ለመልካም ስራ አውሎታል የሚለው ነገር ስለሆነ እኛ ካተረፍነው ላይ ከምናገኘው ላይ በዚህ መልኩ ከህብረተሰባችን ጋር ተጋግዘን ተደጋግፈን መኖር ተካፍለን መብላት ትልቅ ነገር ስለሆነ እኛ ሁሌም ደስተኞች ነን። ይሄን ነገር ገና ቅድም በመግቢያዬ እንደገለጽሁት ወደ ከፍ ወዳለ ደረጃ የምናሳድገው መልካም ነገር ነው ብለን ነው የያዝነው። ከእናት ባንክ ጋር የዋስትና ፈንድ አጋር ሆኖ የሴቶችን ህይወት ሲቀይር ስታዩ ምን ይሰማቸዋል? እንግዲህ በጎ ማድረግ መልካም ነገር መስራት በገንዘብ የሚለካ አይደለም። እኛ ቢደገፉ ጥሩ ደረጃ ይደርሳሉ ተብሎ የመጡትን እህቶቻችንን በገንዘብ ስናግዝ የመጀመሪያውም የዚህ ፕሮግራም ሲጀመር ለማስጀመር ፕሮግራሙ ላይ ተገኝተን ነበረ። በዛ ላይ በይሄንን ድጋፍ ወይም ደግሞ በዚህ እድል ተጠቃሚ የሆኑትን ሴቶች የማግኘት እድል ገጥሞን ነበር። ስለዚህ እነሱ ላይ ያየነው የመንፈስ ደስታ፣ እርካታ እና ይሄ የተደረሰልን ተደገፍን፣ ታገዝን የሚለው ስሜት እኛ ላይ የተፈጠረው መቼም የምንረሰው አይደለም። አደለም በጣም ደስ የሚል የፊት ገጽታ ሁኔታዎቹ ሁሉ በጣም ደስ የሚሉ ነበሩ እና ሁልጊዜም እናስታውሰዋለን። ሁሌም ደስ ይለናል። ስለዚህም ነው ሁልጊዜም ለማብዛት፣ ከፍ ለማድረግ፣ ለማስፋት የምንፈልግም። በዚህ አጋጣሚ ለታታሪዎቹ ሴቶች ለተበዳሪዎቹ ሴቶች ምን መልእክት ማስተላለፍ ትፈልጋለን? እንግዲህ ብዙ ተጽዕኖ አለ። ወደ ንግድ ስራ ሲገባ የመስሪያ ቦታ አንድ ተጽዕኖ ነው፣ የገንዘብ አቅም አንድ ተጽዕኖ ነው። እንደገና ደግሞ የንግድ ስራ ሲሰራ ብዙ ጊዜ የሚፈልግ ስለሆነ ከቤተሰብ የሚቀነስ ከቤተሰብ የሚሻማው ጊዜ አለ። እነኝነኝን ሁሉ አጣጥሞ መሄድ ያስፈልጋል። ዋናው ዋናው ነገር ግን በቁርጠኝነቱ አንደኛው ነገር ነው። ሁለተኛ ደግሞ በዓላማ መኖር። ይሄ ገንዘብ ሰርተው የሚመልሱት ሲሆን ሌሎች ሰዎች ደግሞ ልክ እንደነሱ የሚደገፉ ሰዎች ተራ እየጠበቁ ያሉ ስለሆኑ እነሱንም ማሰብ ያስፈልጋል። ስለዚህ መበርታት፣ መጠንከር፣ ታታሪ መሆን በጣም አስፈላጊ ስለሆነ የተሰጠው ገንዘብ ዝም ብሎ በዋዛ እንደተገኘ ማሰብ አስፈላጊ አይደለም። መመለስ አለበት። ይሄ የተመለሰው ገንዘብ ለሌሎች ሰዎች መድረስ አለበት። ያንን አስቦ የራስን ብቻ ሳይሆን የሌላኛዋን እህቷን፣ እናቷን ማሰብና በእርትታ ጠንክራ መስራት አለባት ብዬ አስባለሁ። ድርጅታችሁ ወደፊቱስ በዚሁ ለመቀጠል በአጋርነት ለመቀጠል ምን አላማ እናቀዳለሁ? በመጀመሪያው ዙር ስምንት ሴቶችን የሚደግፍ አስተዋጽኦ አድርገናል። አሁን በሁለተኛው ዙር ስምንት ሰዎች ወደ መስመር በመግባት ላይ ናቸው። ከዚህ በመቀጠልም ደግሞ እያሰፋ ነው እንሄዳለን። ቅድም የተነገርኩትን ነገር መረሳት የለበትም የድርጅት ስኬት የሚለካው በሚያተርፈው ገንዘብ ብቻ ሳይሆን ከሚያተርፈው ገንዘብ ላይ ምን ያህሉን አካፍሎ ወደ መልካም ስራ ያገባል የሚለው ነገር ስለሆነ፣ በተሳካለን ባገኘን ውጤት ባመጣን ቁጥር ደግሞ የተ ማለት እገዛችንና ድጋፋችን በዚሁ መልክ እየሰፋ ይሄዳል። የእናት ገበታ የቁጠባ ሂሳብ በአጠቃላይ ገንዘባቸው በእናት ባንክ እንደ ተቀማጭ ገቢ ተደርጎ የብድር ዋስትና ማቅረብ ለማይችሉ ሴቶች እንደ ዋስትና እንዲያገለግል በፈቀዱ ልበቀና ሰዎች እና ድርጅቶች ላይ የተመሰረተ ልዩ የቁጠባ ሂሳብ ነው። ይህ ማለት ደግሞ እንዲህ አይነት ፈቃደኛ ሰዎች እና ድርጅቶች ሲበዙ ባንኩም ብድር የመስጠት አቅሙ እየጨመረ ይመጣል ማለት ነው። እንደዚህ አይነት መልካም ስራ ላይ አጋር መሆን ለሚፈልጉ ግለሰቦች፣ ተቋማት እና የእናት ባንክ ባለአክሲዮኖች የእርሱን አርአያነት እንዲከተሉና ማህበራዊ ኃላፊነቶቻቸውን እንዲወጡ ምን ይመክራሉ? አንደኛ ይህ ከእናት ባንክ የምንሰራው ነገር ድጋፍ ለሚያደርጉ ሰዎች በጣም ቀላልና አስተማማኝ መሆኑ ትልቅ ነገር ነው። ሁለተኛ የተቀመጠው ገንዘብ የብድር ዋስትና ይሆናል እንጂ የጠፋ ገንዘብ አይደለም። ይሄ ባንክ የተቀመጠው ገንዘብ እንደ ማንኛውም የባንክ ተቀማጭ ወለድ ያለው ገንዘብ ነው። ወለድ እየወለደልሽ፣ ሁልጊዜም የአንቺ ገንዘብ ባንክሽ ውስጥ በአንቺ ቁጥጥር እስከሆነ ሰዓት ድረስ በጣም ቀና ነው ማለት በሆነ ጊዜ ለምሳሌ አሁን ባትፈልጊ ያንን ነገር ባትፈልጊ ያንን አካሄዱን ማያስፈልግ ቢሆን ገንዘቡ ማውጣት ይቻላል። ሁለተኛ ያ ገንዘብ እዛው የተሽከረከርማ ብዙ ሰዎችን ያግዛል፣ ወለድም አለው። ስለዚህ አንድ ጊዜ የሰጠሽው ገንዘብ በጣም ለብዙ ለረጅም ጊዜ ብዙ ሰዎችን ብዙ ሴቶችን የሚደርስ ስለሆነ እኔ በጣም መልካም ነገር ነው። በጣም መልካም ነገር ነው። ቀና ነገር ነው። ምቹ ነው፣ ለሚሰራ ሰው አብሮ ለሚሰራ ሰው ያለን የተወሰነች ገንዘብ ወደ ጎና አድርጎ እዛች ዲፖዚት አድርጎ ከዛ ሰዎች እንትን የሚሉት ስለሆነ የሚጠቀሙበት ስለሆነ ለሴቶች ደግሞ ማገዙ ደግሞ ወይም ደግሞ ሴቶች ለሚበደሩበት ስርዓት ውስጥ ማስገባት ደግሞ የበለጠ ጥሩ ነው ምክንያቱም ከወንዶች የተበለጠ ሴቶች የበለጠ ሴቶች ኃላፊነታቸውን አደራቸውን የሚወጡ ናቸው። ስለዚህ ይሄ ገንዘብ እንደው ከተቀመጠበት ካልተመለሰ ወይም ሴቶች የተበደሩት ሴቶች የማይመልሱት ከሆነ ነው ያ ገንዘብ ከተቀማጩ ገንዘብ የሚወጣው እንጂ ሁሉ ጊዜ የሚመለስ የሚመለስ ስለሆነ ሴቶች ደግሞ በዚህ ታማኞች ስለሆኑ ስለሚመልሱ፣ ሁለተኛ አነሳሳቸውም አመራረጡም ጥሩ ውጤት ያላቸው ሴቶች ስለሆኑ እንደሚመልሱ ኦልሞስት 100% እርግጠኛ ነን። ይሄ ማለት ምንድን ነው ምንድን ነው? ሪስክ ፍሪ ነው። ሪስኩ በጣም የቀነሰ ነው። ስለዚህ ማንኛውም ሰው ቅድም እንዳልኩት ስኬታችን ስራ የምንሰራ ሰዎች ስኬታችን ምን ያህል ያተረፈን ብቻ ሳይሆን ምን ያክሉን ለማህበረሰባችን አስተዋጽኦ አደረግን የሚለው ስለሆነ ይህንን በማሰብ በአቅማቸው በአቅማቸው መቶም ሺ የሚሆን ሁለት መቶም ሺ የሚሆን አንድ ሚሊዮን የሚሆን በአቅማቸው እዚህ ቋት ውስጥ በማስገባት የሚደገፉ የሚታገዙ ብርቱ ሴቶችን ማበረታታት መልካም ነው ብዬ እመክራለሁ። እንደናንተ አይነት ቅን ልቦና ላላቸው ሰዎችና ድርጅቶች ታታሪ እና ጠንካራ ለሆኑ ጥቃቅንና አነስተኛ ንግድ ስራ ላይ የተሰማሩ ነጋዴዎች ሴቶችን ብድር እንዲያገኙ በዋስትናነት የሚያገለግሉ ገንዘብ በማስቀመጦት ብዙ ሴቶች የብድሩ ተጠቃሚ መሆን ችለዋል። ማህበራዊ ኃላፊነታቸውንም እየተወጡ ነው። ለዚህ አስተዋጽኦ እጅግ እጅግ አድርገን እናመሰግናለን።